መቼም በቅርቡ አዲሱ መንግስት ከመጣ በኋላና የአሳድ መንግስት ከተገለበጠ በኋላ ምን አይነት ክስተቶች በሶሪያ ውስጥ እየተከናወኑ እንደሆነ የማያውቅ አለ ለማለት ያዳግታል። በመጀመሪያ ግን ሁኔታውን በደንብ ለመረዳት ስለ አላዋይቶች እናውራ። አላዋይቶች ማን ናቸው? ከየትስ ነው የመጡት? እንዴትስ ከህብረተሰቡ ከተገፋ ማህበረሰብ ወጥተው ሶሪያን ያለፉትን አራት አስርት ዓመታት ወዳስተዳደሩበት ከፍተኛ የስልጣን እርከን ላይ ሊወጡ ቻሉ። አለዋይቶች የሶሪያ የከተማ ኢሊቶች አካል ሆነው አያውቁም፣ ወይም በደማስቆ የሚገኘው ገዥ መደብ አካል ሆነው አያውቁም፣ ወይም ባሌፖ የሚገኘው የንግድ መስመርን ተቆጣጥረው የሚሆን ኢምፓየር አስተዳድረው አያውቁም። ስርዓት የሌላቸው የተራራ ህዝቦች፣ የተገለሉና ራሳቸውን የቻሉ ከስልጣን በጣም የራቁ ህዝቦች ተደርገው ነበር የሚታወቁት። ለክፍለ ዘመናት በሰሜን ምዕራብ ሶሪያ በሚገኘው ረፋማ የተራራ ሜዳ ላይ በላታኪያና በታርቱስ ውስጥ እና ዙሪያ ነው የኖሩት። ይህ ስፍራ ለም መሬት ያለው ለምለም ስፍራ አይደለም። የተጎሳቆለና ለሰፊ የእርሻ ሜዳነት የማይሆን አስቸጋሪ መልክዓ ምድር ያለበት ስፍራ ነው። ብዙዎቹ አለዋይቶች አርሶ አደር ገበሬዎችና ከብት ነጂዎች ናቸው። ከከተማው ስርዓት ተቆርጠው የተጣሉ በቅርብ በተዛመዱ ማህበረሰብ ውስጥ ራሳቸውን እያስተዳደሩ የሚኖሩ ናቸው። ይህ የደረሰባቸው መድሎና መገለልም አጠቃላይ ታሪካቸውን ቀይሮታል። እንደ ደማስቆ ያሉ ከተሞችን በአብዛኛው ሱኒ የሆነው ቡድን ይዞ በመምራት ንግዶቹን፣ የትምህርት ዘርፉን፣ ወታደራዊ ተቋሞቹን ሲቆጣጠር አለዋይቶች በታሪካዊነት ከማህበረሰቡ መደብ ተገለው ኖረዋል። ወደ ስልጣን ማዕከሉ ድርሽ እንዳይሉ ተደርገው ተወርውረዋል። በኦስማን ዘመን ማለትም አካባቢውን የኦቶማን መንግሥት ያስተዳድረው በነበረ ጊዜ ይህ ክፍፍል የበለጠ ተባባሰ። ኦቶመኖች የሱኒ የከተማ ኤሊቶቹን እንደ ተፈጥሯዊ አጋራቸው በማየት ሀገረ ገዥዎችና አስተዳዳሪዎች አድርገው ሾሟቸው። ይህ በእንዲህ እንዳለ አለዋይቶች እየተገፉ እየተገፉ ወደ ተራራዎቹ ተላኩ፣ በግብርም አደህዩዋቸው። ለህልውናቸውም በራሳቸው ማህበረሰብ ላይ ብቻም እንዲመኩ ሆኑ። ለክፍለ ዘመናትም ስልጣን አልነበራቸውም፣ ተሰሚነትም አልነበራቸውም። እንደዚሁም በሶሪያ ፖለቲካ ውስጥ የወደፊት እጣ ፈንታም አልነበራቸውም። ከዛ በኋላ ግን ሁሉንም ነገር የቀየረ አንድ ክስተት ተፈጠረ። የአንደኛው የዓለም ጦርነት ተደረገ። የኦቶማን ኤምፓየርም ወደቀ። የአውሮፓ ቅኝ ገዥ ኃይሎች መካከለኛው ምስራቅን ልክ እንደ ቼዝ መጫወቻ ቦርድ ከፋፈሉት። በ1916 እንደ አውሮፓውያን አቆጣጠር እንግሊዝና ፈረንሳይ የሳይክስ ፒኮን ስምምነት ተፈራረሙ ቀጠናውንም ቀረጹት ብሪታንያ ወይም እንግሊዝ ፍልስጤምንና ኢራቅን ወሰደች ፈረንሳይ ደግሞ ሊባኖስንና ሶሪያን ፈረንሳዮች ሶሪያ ሲደርሱ ችግር ገጥሟቸው ነበረ አብዛኛው ሱኒ የሆነው ክፍል አልፈለጋቸውም ነበረ ብዙም ሳይቆይ ወዲያውኑ ዓመፅ ተነሳ ፈረንሳዮች ለሱኒ ኢሊት ቡድኖች ታማኝነት የሌለው አጋር አስፈልጓቸው ነበረ። ሊመኩበት የሚችሉት ቡድን እዚህ ጋር ነው፣ አለዋይቶች የሚመጡት። አለዋይቶች የመጡበት ቀጠና ላታኪያ ጠረፋማ ቀጠና ነው፣ ለፈረንሳይ አገዛዝም በጣም አስፈላጊ ስፍራ ነበረ። ምክንያቱም ፈረንሳይ ሶሪያን የመራቸው ጠረፎቹን በመቆጣጠር ነበረና ስለዚህ አለዋይቶች ለፈረንሳዮች ሁነኛ አጋር ነበሩ ማለት ነው። እናም በ930ዎቹ እና 40 ዎቹ ፈረንሳዮች አለዋይቶችን ለወታደራዊና ለፖሊስ ኃይላቸው መመልመል ጀመሩ። ብዙዎቹ እነዚህ የጦር መኮንኖች መነሻቸው ከገጠር የሆነ እዚህ ግባ የሚባል መተዳደሪያ ያልነበራቸው በኋላ ግን በ960 ዎቹ ቅርጽ የያዘው የሶሪያ መከላከያ ኃይል የጀርባ አጥንቶዎች ሆነዋል። በኋላ ግን ፈረንሳዮች ከሶሪያ ሲወጡና ሶሪያም ነፃነቷን በ946 እንደ ኤሮፓውያን አቆጣጠር ስታገኝ ነገሮች ከቁጥጥር ውጭ መሆን ጀመሩ። አዲስ የተቋቋመው መንግስት ህዝቡን መቆጣጠር አልቻለም ነበረ። መፈንቅለ መንግስት በመፈንቅለ መንግስት መፈንቅለ መንግስት በመፈንቅለ መንግስት ሆነ፣ ሀገሩ ረብሻና ብጥብጥም በየጥጋ ጥጉ ሁሉ ሆነ። በ1950ዎቹ መጨረሻ አካባቢማ ነገሮች በጣም ከፍተው ስለነበረ ሶሪያ ፊቷን ወደ ግብጽ አዙራ ህብረት እንመስርት አለች። በዚህም ዩናይትድ አረብ ሪፐብሊክ ወይም የተባበሩት የአረብ ሪፐብሊክን በ1958 መሰረቱ። ይህም የመጀመሪያው እውነተኛ የፓን አረብ ብሔርተኝነት ሙከራ ነበረ። ይህም የተመራው በግብፁ ፕሬዝዳንት ገማል አብዱልናስር ነበረ። ነገሩ ግን እንዲህ ሆነ። ከመጀመሪያው ቀን ጀምሮ ግብጽ በህብረቱ ላይ የበላይነትን አሳየች። ሶርያኖችም ለመንገድ ያህል የተፈለጉ ተከታዮች የመሆን ስሜት ያደረባቸው። ብዙውን ጊዜም የሚደርሳቸው የዱላው ትንሽ ክፍል ብቻ ነበረ። ይህም ቅሬታ ተንተክትኮ ተንተክትኮ ለመፍላት ብዙ ጊዜ አልወሰደበትም። በ1961 ሁሉም ነገር ፈረሰ። ሶርያንም ወደ ነበረችበት ብጥብጥና የመፈንቅለ መንግሥት ጋጋታ ውስጥ ጨመረት። በየጥቂት ዓመቱ አዳዲስ መሪዎች እየተፈራረቁ መሯት እስከ 1970ዎቹ ድረስ። በዚህ ጊዜ ሐፋዛል አሳድ የሚባል ስም ያለው ከአለዋይት ማኅበረሰብ የመጣው የተዋጊ አውሮፕላን አብራሪ የራሱን እንቅስቃሴ አደረገ። ሐፋዛል አሳድ ስልጣን የሚፈልግ ተራ ወታደራዊ መኮንን ብቻ አልነበረም፣ በሳልና እርምጃውን በደንብ የሚያሰላ ጥንቁቅ ሰውም ጭምር። ከሱ በፊት የነበሩት መሪዎች እንዴት እንደወደቁ አይቷል። እርሱም በስልጣን ላይ መቆየት የሚፈልግ ከሆነ ጨዋታውን በተለየ መንገድ መጫወት እንዳለበት ገብቶታል። የኋላ ኋላም ደም መፋሰስ የሌለበትን ቀላል መፈንቅለ መንግሥት አድርጎ ራሱን ፕሬዚዳንት ነኝ ሲል አወጀ። ስልጣን ላይ እንደወጣ በመጀመሪያም ያደረገው ነገር ሀብራት የሚባል አዲስ የስለላ ኔትወርክ ነበር የገነባው። ልክ የሶሪያው ሴክሬት ሰርቪስ ልንለው እንችላለን። ሁሉም ስፍራ አይን ነበራቸው። ሁሉንም ሰውም ያዳምጡም ነበር። ሐፋዝ አል አሳድ ዝም ብሎ አልነበረም። ሁሉንም ነገር ይፈራ የነበረው ጥሩ ምክንያት ነበረው። ከሶሪያ ሕዝብ 12% ብቻ ከሚሆነው የአለዋይት ማህበረሰብ መጥቶ የሚመራ እንደመሆኑና በአብዛኛው ሱኒ በሆኑት ሕዝቦች እጅ ስልጣን ሲወርድ ሲዋረድ የቆየ እንደመሆኑ ቁጥጥሩን ካጣ አለዋይቶች ሶሪያን የሚመሩበትን ሌላ ዕድል ፈጽሞ ላያገኙ እንደሚችሉ ያውቅ ነበር። ስለዚህ በእጁ ላይ ያለውን ካርታ በጥንቃቄ ነበር የሚጫወተው። የመረጃና ደህንነት ክፍሉን እንደዚሁም የመከላከያ ኃይሉን በራሱ ሰዎች ሞላው፣ በአለዋይቶች። የኋላ ኋላ ወታደሩን ከተቆጣጠርክ ሁሉም አይነት መሳሪያዎችም በእጆች ላይ ካሉ ሀገሪቷን በደንብ የመቆጣጠር እድል አለህ ማለት ነው። ነገር ግን እርሱ ሚዛናዊ መሆን ፈልጎ ስለነበረ ደስተኛ ለማድረግ ሲል በርካታ ስኒዎችን የተለያዩ የመንግሥት ሥልጣን ላይ ሾሟል። በዚህ ሚዛናዊ ተግባሩም ነበር አገሪቷን በደንብ ለማስተዳደር እና በስልጣኑም ላይ ለዓመታት ያህል ለመቆየት ይቻለው። ከዛም በ1982 በሶሪያ ያለው የሙስሊም ወንድማማቾች ማህበር በሐፋዛል አሳድ አመራር ውስጥ ገሸሽ እንደተደረጉ የተሰማቸው ቡድኖች በሐማ ከተማ ውስጥ ለአመፅ ለመነሳት ወሰኑ። ክፍተት አይተው ኖሮ ይህን አገዛዝ የሚፈትኑበትን ዕድል አገኙ። ነገር ግን ሐፋዛል አሳድ ከአማጽያኖች ጋር የሚደራደር አይነት ሰው አልነበርም። አጸፋዊ ምላሹ ፈጣንና ጭካኔ የታከለበት ነበረ። ሰራዊቱን ላከ። ከተማዋን ከበበ በመድፍና በአየር ጥቃት ደበደባት ሐማም አመድ ሆነች በአስር ሺዎች የሚቆጠሩም ተገደሉ በዚህ ጥቃትም ያስተላለፈው መልእክት ግልጽ ነበር አመፅን አልታገስም የሚል ከዚህ በኋላ ማንም ሰው በእርሱም በቤተሰቡም ላይ በድጋሚ ለማመፅ የደፈረ አልነበረም አሳዶችም ቀጥለው ለመጡት ሃምሳ ዓመታቶች ያህል ማንም ሳይነቀንቃቸው ሶሪያን መሩ በ2024 አገዛዙ እስከወደቀበት ጊዜ ድረስ። አሁን አለዋይቶችና የአሳድ ቤተሰቦች ባለመኖራቸው የአለዋይት ሲቪላውያኖች ከአሳድ መንግስት ጋር እጃቸው የሌለባቸው እየታደኑ እየተገደሉ ነው። በላታኪያ የሚገኙ የአለዋይት መንደሮች እየጠፉ ነው። ቤተሰቦች በጅምላ እየተገደሉ ነው። አዲሱ መንግስት አሁን እየሆነ ያለውን ነገር በጊዜ ለመቆጣጠር ኮሚቴ አዋቅሬ ተሳታፊዎችን ለህግ አቀርባለሁ ቢልም በሰሜን ምዕራብ ሶሪያ የሚገኙ ህዝቦች እየተጠረጉ እየጠፉ ነው። በላታኪያ የተነሳው የጥል ሰደድ እሳት ተራ ደም መፋሰስ አይደለም፤ ይልቁንም በቀላሉ ከታሪካቸው ላይ ሊፋቅ ያልቻለ ታሪካዊ መነሾ ያለው ቁርሾ እንጂ። በ2024 በተነሳው ዓመፅ ጊዜ እንኳ ብዙዎቹ የኤችቲኤስ ተፋላሚዎች የሐፋዛል አሳድን መቃብር ሲያቃጥሉ ታይተዋል። በእነዚህ ቡድኖች መሃል የፈሰሰ ብዙ ደም አለ። ከጥቂት ወራቶች በፊት የነፃነት ታጋዮች ሲባሉ የነበሩት ቡድኖች ፍጹም ወደ ሌላ ነገር ተቀይረዋል። ከሁሉም ነገር በኋላ ከመፈንቅለ መንግስቱ ከጦርነቱና ከዓመፁ በኋላ የእውነት ሶሪያ ተለወጠች? ወይስ ከአንድ አምባገነን ወደ ሌላ የለየለት የባሰ አምባገነን ተቀየረች? መልሱን ለእናንተ።